ሰላም እንደምን አመሻችሁ ተማሪዎች። ዛሬ ቻፕተር 5 ሂስትሪ ግሬድቴን ፓርት 5 አቀርብላችኋለሁ። የአረብ እስራኤል ዋር አንድ ነን አላያን ሙቭመንት ነው። ሚስተር ጌታቸው ነኝ፣ ተከታተሉኝ። የአረብ እስራኤል ዋርን ካየነው ባክግራውንዱ አንደኛው ዚዮኒዝም ሙቭመንት ነው። ምንድን ነው ዚዮኒዝም ሙቭመንት የሚለውን እናያለን። ዚዮኒዝም ኢት ወዝ አዝ አን ኢንተርናሽናል ጁውሽ ሙቭመንት ኤምድ አት ስታብሊሽንግ ጁውሽ ስቴት ኢን ፓላስታይን። ይሄ ንቅናቄ ጽዮኒዝም በአማርኛ ብለን የምንጠራው ይሄ ንቅናቄ የኢንተርናሽናል የአይሁዶች ንቅናቄ ሙቭመንት ነው እና ዓላማው ኤምድ አት ስታብሊሽንግ ጁውሽ ስቴት ኢን ፓላስታይን የአይሁድ ስቴት ፓላስታይን ላይ መመስረት ነው።

የአረብ እስራኤል ኮንፍሊክት ላይ ኢንደ ራይዝ ኦፍ ዚዮኒዝም ኤን አረብ ናሽናሊዝም፣ የአረብ እስራኤል ዋር ወይም ኮንፍሊክት ምክንያቶቹ የጽዮኒዝም እና አረብ ናሽናሊዝም ሙቭመንት ነው። በአስራ ዘጠነኛው መቶ ክፍለ ዘመን መጨረሻ የተነሳ አረቦች ከኦቶማን ቱርክ ነጻ ለመውጣት የተደረገ ሙቭመንት፣ አይሁዶች ደግሞ የራሳቸውን ሀገር የመመስረት ሙቭመንት ነበር። ኢን ደ ናይንቲን ደቨሎፕሞንትን እንየው የአረብ እስራኤል ጦርነትን ማለት ነው። የመጀመሪያው ኢን ናይንቲን ፊፍቲን ገቨርንመንት ኦፍ ብሪቲሽ ፕሮሚስ ቱ አረብ ኢስታብሊሽመንት ኦፍ አን አረብ ስቴትን ፓላስታይን። ፓላስታይን በኦቶማን ቱርክ ሚድሊስት እንዳለ በኦቶማን ቱርክ ተይዞ ነበር። ኦቶማን ቱርክ ደግሞ የመጀመሪያው የዓለም ጦርነት ጊዜ 1915 የመጀመሪያው ጦርነት ነው። የዓለም ጦርነት ነው። ስለዚህ የእነሱን ድጋፍ ለማግኘት ምን ብላለች? ብሪቲሽ የአረብ ስቴትን ፓላስታይን ላይ እንዲመሰረት አደርጋለሁ ብላለች። ይሄ ጅማሮ ነው። ሌላው አንቲሴሚቲዝም ሙቭመንት አለ። በዓለም አቀፍ ደረጃ በተለይ አውሮፓ ላይ የፈረንሳይ እና ጀርመን ላይ ማለት ነው አንቲሴሚቲዝም ደ ፖለቲካል ሶሻል ን ኢኮኖሚክ አጊቴሽን አጊቴሽን አንድ አክቲቪቲስ ዳይሬክተር አጌን የአንቲሴሚቲዝም ጸረ ሴማዊ ሙቭመንት ተጀምሮ ነው። በፖለቲካል ሶሻል ኢኮኖሚካል አይሁዶች እንዲገለሉ ማድረግ ነው። እነሱም ማጥቃት ነው። ለምሳሌ ጀርመን አንድ ፍሬንች ዴቨሎፕድ ዘ ቲዮሪ አሪያን ስቶክ አር ሱፔሪየር ኢን ፊዚክስ ኦፍ አንቲሴሚቲዝም በጸረ ሴማውያን እንዲነሱ ፈረንሳይና ጀርመን የአራያንስ ሱፔሪየር ናቸው የሚል ሙቭመንት ጀምረዋል። በፊዚክስ ማለት ነው። የቲዮሪው ቲዮሪ ኦፍ ራሽያል ሱፔሪየሪቲ ዋዝ ዩዝድ ቱ ጀስቲፋይ ሲቪል ኤንድ ሪሊጅስ ፐርስኩሽን ኦፍ ጅዊሽ ዛት ሃድ ኤግዚስት ትሩአውት ሂስትሪ። ይህ ቲዮሪው ዓላማው ምንድን ነው? አይሁዶች የሲቪልና ሪሊጅስ ፐርስኩሽን እንዲደርስባቸው እንዲደርስባቸው የተደረገ ሙቭመንት ነው። አንቲሴሚቲዝም አክቲቪቲስ ፎርስድ ኢዝራኤል ቱ ስታርት ዚዮኒዝም። ይሄ በዓለም አቀፍ ደረጃ ጸረ ሴማዊ ሙቭመንት መጀመሩ ኢስራኤል ወይ አይሁዶች ደግሞ ዚዮኒዝም የሚለው ሙቭመንት እንዲጀምሩ አስገድዷቸዋል ማለት ነው። ሌላው ሁለተኛው ሙቭመንት ወይም ዴቨሎፕመንት 1917 ነው። ባልፈር ዲክላሬሽን ተብሎ ይጠራል። ኢን ደ 1970 ደ ብሪቲሽ ሃድ ኢሹድ ባልፈር ዲክላሬሽን ባልፈር ዲክላሬሽን ምንድን ነው? ኢት ፔቭድ ኤ ዌይ ኤስታብሊሺንግ ሆምላንድ ፎር ጁስ ኢን ፓለስታይን ቱ ጌት ጁሽ ፈርታይል ማንድ ቱ ሰፕረስ አረብስ ባልፈር ዲክላሬሽን ለአይሁዶች ፓለስታይን ላይ ወይም ፍልስጤም ላይ ሆምላንድ ወይም የራሳቸውን ሀገር የመመስረት የመጀመሪያው ሙቭመንት ወይም ቤዝ የተቀመጠላቸው ነው። አረቦችን ሰፕረስ ለማድረግ ማለት ነው። አረብ ደ አረብ ደ ፕሮቴስትድ አገንስት ደ ጁሽ ኢሚግሬሽን 1920ዎቹ እና በ19 ላይ ብዙ ብዛት ያላቸው የአይሁድ ኢሚግራንቶች ከተለያዩ የዓለም ክፍል ወደ ሚድሊስት መሄድ ጀምረዋል ማለት ነው። ሌላኛው የጽዮኒዝም እንዲጠናከር ካደረጉት ምክንያቶች ደ ሆሎኮስት። ሆሎኮስት ማለት አይሁዶች በናዚ ጊዜ ወይም በሁለተኛ ዓለም ጦርነት ጊዜ በጅምላ ሲገደሉበት የነበረው ነው። ይ ንት ይ መንት ፎ ሆሎስት ፎርስድ ጁሽ ፒፕል ቱ ር ስታብሊንግ ጁስ ስቲን ፓለስታይን ይሄ አጠናክሮላቸዋል። ሀገር የላቸውም፣ በየሀገሩ እየተሳደዱ ነው። ስለዚህ ይሄ ሆሎኮስት ደግሞ በናዚ የተደረገው ጭፍጨፋ ምን አድርጓቸዋል? የአይሁድ ሀገር ፓላስታይን ላይ የመመስረት ሙቭመንታቸውን አጠናክሮላቸዋል ማለት ነው። ባልፈር ዲክላሬሽን ካየ ነው። ባልፈር ማለት የብሪቲሽ ፕራይም ሚኒስተር ነው፣ በ1917 ዲክለር ያደረገው ነው ዊች ስቴትመንቱ ምንድን ነው? ዊች ስቴትድ ደ ብሪቲሽ ውድ ሰፖርት ደ ክሬሽን ኦፍ ጁዊሽ ናሽናል ሆም ኢን ፓለስታይን። ብሪቲሽ የአይሁድ የራሳቸውን ሀገር ፓለስታይን ላይ እንዲመሰርቱ እንትን የሚለውን ትደግፋለች የሚል ነው ይሄ ፎቶ የምናየው የብሪቲሽ ፕራይም ሚኒስተር የነበረው ባልፍር ነው። ቼም ዌዝማን ይሄንን ዲክላሬሽን ምን አድርጎታል? አፕሩቭ አድርጎታል። የባልፍር ዲክላሬሽንን ማለት ነው። የባልፍር ዲክላሬሽንን ማለት ነው። ሌላኛው ዩናይትድ ኔሽንስ በእስራኤልና በፍልስጤም መካከል ያደረጋቸውን ዲሴሽኖች ወይም ውሳኔዎች እንይ ማለት ነው። የመጀመሪያ በፓላስታይን ጉዳይ በ1947 ነው የተቀመጠው። ስለዚህ ጀኔራል አሴምብሊ ጀኔራል አሴምብሊ ማለት ጠቅላላ የዩናይትድ ኔሽን አባሎች ማለት ነው። ኢን 1947 ዩኤንኦ ጀነራል አሴምብሊ ዲሳይድድ ፓርቲሽን ኦፍ ፓላስታይን አዝ አረብ ንድ ጁዊሽ ስቴት ንድ ኢንተርናሽናላይዜሽን ኦፍ ጀሩሳሌም። በ1947 ዩናይትድ ኔሽን ኦርጋናይዜሽን የወሰነው ውሳኔ ምንድን ነው? ፓላስታይን ፍልስጤም ከሁለት እንዲከፈል ለአረቦችና ለአይሁዶች እንዲሰጥ ኢየሩሳሌም ደግሞ ራሷን የቻለች ኢንተርናሽናል ሲቲ እንድትሆን ዲክለር አድርጓል። ማን ተቀበለው? ማን አልተቀበለውም? ጁውሾች አክሰፕት አድርገውታል ዲሲሽኑን በታ አረቦች ግን ይሄን ዲሴሽን ምን አድርገውታል? ሪጀክት አድርገውታል፣ አልተቀበሉትም። ከዛን ጊዜ ጀምሮ እስራኤልን ዲስትሮይ ለማድረግ ተነስተዋል ማለት ነው። ኢትሌድ ደ ሲሪስ አረብ ኢዝራኤል ኮንፍሊክት አራት ተከታታይ ጦርነቶችን አድርገዋል። ከ1948 እስከ 1973 እነሱን ጦርነቶች እናያለን ማለት ነው። የፕሮ ይሄ የዩናይትድ ኔሽን ጄኔራል አሴምብሊው ፓላስታይን ፕሮክላይም ሳይል ለአይሁድና ለአረቦች ሲሰጥ የተደረገ ፎቶ ነው። ዴቪድ ቦንጎሪዮን የመጀመሪያው የእስራኤል ጠቅላይ ሚኒስተር ነው። ለፍርስት አረብ ኢዝራኤል ዋር የመጀመሪያ የተጀመረው አስራ ዘጠኝ አርባ ስምንት ነው። ምን ይመስላል? አረቦች አልተቀበሉትም ነበር የዩናይትድ ኔሽን ውሳኔ ማለት ነው። ኦን ሜይ ፎርቲንት ናይንቲን ፎርቲ ኤይት ኒው ኢዝራኤል አንደር ዴቪድ ቤን ጎሪዮን ጠቅላይ ሚኒስትሯን የመጀመሪያ የእስራኤል ጠቅላይ ሚኒስትር ማለት ነው። ለፍርስት አረብ ኢዝራኤል ዋር አስራ ዘጠኝ አርባ ስምንት እስከ አርባ ዘጠኝ የቆየ ነው። ፓለስታይን ዴይ ዌር ሰፖርትድ ባይ ፓለስታይኖች ሰፖርትም በአረብ ሀገሮች ነው እነዚህ ሀገራቶች የፓለስታይን ደጋፊዎች ነበሩ። ትራንስ ጆርዳን፣ ኢጅፕት፣ ኢራቅ፣ ሲሪያ፣ ሌባኖን ኤንድ የመን ዳይ ሰፖርትድ በፓለስታይን በፓለስቲን በት ደ ዋር ኢንድድ ዊት ደ ቪክትሪ ኦፍ ጆሽ አይሁዶች አሸንፈዋል ወይም እስራኤል አሸንፋለች ማለት ነው። ሁለተኛው መጀመሪያው የአረብ እስራኤል ጦርነት ጊዜ እስራኤል አሸንፋለች ብለናል። የያዘቻቸው ቦታዎች ናቸው፣ እነዚህ በጦርነቱ የያዘቻቸው ቦታዎች ናቸው፣ ከአረቦች የነጠቀቻቸው ናቸው። ይሄ ነጩ ነጩ ክፍል የምናየው ይሄ እንትኑ ዩናይትድ ኔሽን የወሰነላት ቦታ ነው። ዩናይትድ ኔሽን የወሰነላት ቦታ ነው ማለት ነው። ሰከንድ አረብ ኢስራኤል ዋር በ1956 ነው። ማን ተብሎ ይጠራል? ደ ስዩዝ ካናል ክራይስ ለምን ስዊዝ ካናል ክራይስ ተባለ እንየው ደ ብሪቲሽ ፎርስ ኢቫኩዌትድ ፍሮም ኢጅፕት ናይንቲን ፊፍቲ ሲክስ ግብጽ ሙሉ ለሙሉ ከብሪቲሽ ወታደሮች ነፃ የወጣቸው 1956 ነው በ1922 ኢንዲፐንደንት ነች ተብላለች ነገር ግን ሙሉ ለሙሉ የብሪቲሽ ፎርስ የወጣው ከሲዊዝ ካናል 1956 ነው ኢሚዲት ፊፍቲ ሲክስ ኢጅፕሽያን ገቨርመንት ጀማል አብደል ናስር ሂ ናሽናላይዝ ደ ስዊዝ ካናል ወደ ግብጽ በብሪቲሽ የነበረውን ስዊዝ ካናልን ወደ ግብጽ ይዞታነት አጠቃሏል ማለት ነው። ከዚህ ጊዜ ጀምሮ ዲ አረብስ ዴይ ብሮክድ ኢስራኤል ፍሮም ዲ ኦውትሳይድ ወርል በስዊዝ ካናል በኩል እስራኤል እንዳትገናኝ አድርገዋል። በዚህም እስራኤል ጦርነት ዲክለር አድርጋለች በ ኢጅፕት ላይ ማለት ነው። ኢጅፕት እስራኤል አታክ ኢጅፕት ኤንድ ኢጅፕት ሰፈር ሉዝ ግብጽ ተሸንፋለች። በዚህ በሰከንድ አረብ እስራኤል ዋር ይሄ የሲዩዝ ካናል ነው። ሜዲትራኒያን ሲን እና ሬድ ሲን የሚያገናኘው ትልቁ የንግድ መስመር ነው። ይሄ የአሜሪካ ቤዝ ነው። በሲዩዝ ካናል የአሜሪካ ናቫል ፎርስ ነው። ዘ ሰርድ አረብ ኢዝራኤል ዋር በ1967 ነው። ሌላ ስም አለው። ማን ተብሎ ይጠራል? ሲክስ ዳይስ ዋር። ለምንድን ነው ሲክስ ዳይስ ዋር የተባለው? ቢኮዝ ኢት ቱክ ኦንሊ ሲክስ ዳይስ ለስድስት ቀን ነው ጦርነቱ የተካሄደው። ከመቼ እስከ መቼ እንደሆነ እንየው። ከጁን 5 አፕ ቱ 10 1967 ኢት ዋዝ ቢትዊን ኢዝራኤል ኤን በተቃራኒው ደግሞ የአረብ ስቴቶች ሲሪያ፣ ኢራቅ፣ ጆርዳን ኤን ኢጅፕት በሌላ በተጨማሪ እነዚህ አረብ ሀገሮችን ዩኤስኤስአር ሰፕላይ ታረጋለች ወይም ሰፖርት ታደረጋለች፣ ራሻ ብለን የምንጠራት። በተቃራኒው ደግሞ አይሁዶች ደግሞ ዩኤስኤ ብሪተን ና ደ ፌዴራል ሪፐብሊክ ኦፍ ጀርመን ወይም ዌስት ጀርመን ከእስራኤል ጎን ነበሩ ማለት ነው። ን ደ ኢዝራኤሊ ኦር ደ ጆሽ ዴጎት ቪክትሪ፣ አይሁዶች አሸናፊ ሆነዋል በዚህም ማለት ነው። በዚህም ዩናይትድ ኔሽን ከወሰነላት መሬት በላይ ሌላ ተጨማሪ ከእነዚህ ከአረብ ሀገሮች ነጥቃለች ማለት ነው። እነዚህ ኤሪያዎችን እንያቸው አስራ ዘጠኝ ስልሳ ሰባት ነው። አስር ስልሳ ሰባት የሚለውን 1967 ብላቸው ኮሬክት አድርጉልኝ ይቅርታ። ጎላን ሃይት ከሶሪያ ወስዳለች፣ ደ ዌስት ባንክ ተብሎ የሚጠራው ከጆርዳን ጋዛ ስትሪፕን ከግብጽ ወስዳለች ማለት ነው። በተቃራኒው ደግሞ በተቃራ እስራኤል የሴናይን በርሃን ለግብጽ ትታ ሄዳለች ማለት ነው። በፒክቸር የምናየው እሱን ነው የ በቢጫ ያለው አለ ኤሪያስ ኢዝራኤል ኦኮፓይድ አፍተር ደ ሲክስ ዳይስ ወር ኤንድ ስቲል በእስራኤል ስር ያለ ነው። አሁን በእስራኤል ስር ያለ እነዚህ ኤሪያዎች ማለት ነው። እነዚህ ይቺ ኤሪያዎች በስቲል እስካሁን በእሷ ስር ያለ ነው። በነጭ በኩል ያለው ደግሞ ይሄ ደግሞ ያን ጊዜ የወሰደችው ነው። ነገር ግን አሁን መልሳለች አሁን መልሳለች በእሷ ቁጥጥር ስር አይደለም። ደ ፎርዝ ወይም የመጨረሻው አረብ እስራኤል ዋል በ1973 ነው። ማን ተብሎ ይጠራል? ደ ዮም ኪፐር ዋል። ለምንድን ነው ዮም ኪፐር ዋል ያሉት? ዮም ኪፐር የእስራኤል አመታዊ ፌስቲቫል ነው። ይሄን ፌስቲቫሉን በሚያደርጉበት ቀን ነው ጦርነቱ የተካሄደው። ለዛም ነው ዮም ኪፐር ዋል ተብሎ የሚጠራው። ደ አረብ ዲውሪንግ ዲስ ታይም ዲ አረብ አታክድ ኢዝራኤል ኦን ደ ጂውሽ ሪሊጂየስ ሴሌብሬት ኮልድ ዮም ኪፐር። በዚህ ወቅት ነው አረቦች አታንክ ያደረጉት ማለት ነው። ኢት ቱክ ፕሌስ ኢን ዲ ናይንቲን ሴቨንቲ ትሪ ዌን ኢጂፕት ሲሪያ፣ ኤን ኦደር አረብ ስቴትስ ኦፕንድ ዋር አገንስት ኢዝራኤል። በእስራኤል ላይ ጦርነት ሲያውጁ ነው ግብጽ፣ ሶሪያ እና ሌሎች አረብ ስቴቶች ማለት ነው። ዲ አረብ ፎርስ ዴይ ዌር ዲፌትድ። አረቦች በዚህ ተሸንፈዋል ማለት ነው። ኢን ሴፕቴምበር ናይንቲን ሴቨንቲ ኤይት ዴር ዋዝ ፍሬምወርክ ፎር ፒስ ኢን ሚድል ኢስት ወሳይንድ ኢን ዋሽንግተን ዲሲ። በ1978 በሚድል ኢስት በመካከለኛው ምስራቅ ሰላም ለማስፈን ዋሽንግተን ዲሲ ላይ ስምምነት አድርገዋል። የ1973ቱ የአረብ እስራኤል ጦርነትን በፒክቸር የሚያሳይ ነው። ኢጅፕት በ1978 ስምምነት ጊዜ ኢጅፕት ጌብ ሪኮግኒሽን ቱ ኢዝራኤል ግብጽ እስራኤል ሀገር እንደሆነች ሪኮግኒሽን ሰጣለች። ካምፕ ዴቪድ አግሪመንት ተብሎ ይጠራል። ስምምነቱን እኒ ማን አሬንጅ እንዳደረገው ሳይንድ ባይ ኢጂፕሽያን ፕሬዚዳንት አንዋር አልሳዳት እና የእስራኤሉ ጠቅላይ ሚኒስተር ሜንያሚን ቤግን ሴፕቴምበር 17 1978። ማና ያመቻቸው የ13 ቀን ሴክሬት የሆነ ኔጎሽሽን አለ አት ካምፕ ዴቪድ በአሜሪካው ፕሬዝዳንት አማካኝነት ጂሚ ካርተር አማካኝነት የተመቻቸ ነው ማለት ነው። ደ ቱ ፍሬምወርክ አግሪመንት ዌር ሳይንድ አት ደ ዋይት ሃውስ አንድ ዴይ ዌር ዊትነስድ ባይ ደ ዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር በሁለቱ መካከል ዋይት ሀውስ ላይ ስምምነቱ ተደርጓል። ለአስራ ሶስት ቀን የተደረገ የሚስጥር ኔጎሼሽን በኋላ ነው እና አይ ዊትነስ ወይም በምስክርነት የተቀመጡት የዩናይትድ ስቴትስ ፕሬዝዳንት የነበሩት ጂሚ ካርተር ናቸው። ነገር ግን ኮንሱ ኢሚዲየትሊ የግብፁን ፕሬዝዳንት እንዲገደል አድርጎታል። የግብፁን ፕሬዝዳንት ለእስራኤል ለምን እውቅና ሰጠ በሚሉ አክራሪ ፍልስጤም አፍቃሪያን ተገሏል ማለት ነው። ሁለተኛው ርዕስና የመጨረሻው የዩኒቱ ርዕስ ደነን አሊያን ሙቭመንት ነው። ነን አሊያን ሙቭመንት በኮልድዋር ጊዜ ተከሰተ ነው እና አላማው ምንድነው ኢትወዝ ኒውትራሊዝም ኢን ኢንተርናሽናል ሪሌሽን በኮልድዋር ጊዜ አለም ከሁለት የተከፈለች ነች ካፒታሊስት እና ኮሚኒስት በዩኤስኤስአር እና በአሜሪካ እየተመራ ከነዚህ ሁሉ ኒውትራል የመሆን ሙቭመንት ነው ኢት ወዝ ኤ ፒስ ታይም ፖሊሲ ትራይ ቱ አቮይድ ፖለቲካል ን አይዲዮሎጂካል አፍሌሽን ዊዝ ኢዘር ኦፍ ሜጀር ፓወር ብሎክስ የፒስ ታይም ፖሊሲ ነው። ፖለቲካልና አይዲዮሎጂካል አፍሌሽን ወይም ግንኙነት ማድረግ ከካፒታሊስቱ ከተጠጉ ሶሻሊስቶቹ አታኪ ያደረጓቸዋል። ራሽያ አታክ ታደረጋለች። ከሶሻሊስት ከተጠጉ አሜሪካ አታክ ታደረጋቸዋለች። ስለዚህ ከሁለቱ ነጻ የሆነ ሙቭመንት ነው። ሊዲንግ ፐርሶናሊቲዎች አሉ ለዚህ ሙቭመንት ጀዋራል ጃዋራል ኒሩ የኢንዲያ መሪ የነበረው ነው። ሊዲንግ ፐርሶናሊቲ ማለት ይሄን ሙቭመንት እንዲጀምር ትልቅ አስተዋጽኦ ያደረጉ የዓለም መሪዎች፣ አህመድ ሱካርኖ ነው፣ የኢንዶኔዥያው መሪ ነው። የገማል አብደል ናስር የግብፁ መሪ ነው። እጅግ በጣም ደግሞ የነበረው ፕሬዝዳንት ጆዜፍ ብሮዝ ቲቶ የዩጎዝላቪያው ፕሬዝዳንት ነ ሊዲንግ ፊገርስ ኦፍ ደ ሙቭመንት የመጀመሪያው ስብሰባቸውን ያደረጉ ሀያ ዘጠኝ የሚደርሱ የሀገራት መሪዎች ባንዱራ ላይ ነው ኢንዶኔዥያ። ደን ከጊዜ በኋላ ግን መቶ የሚደርሱ ሀገራቶች ይህንን ግሩፕ ተቀላቅለውታል። የሜምበር ስቴትስ ፊርድ ክሎዝ ሪሌሽን ዊዝ ኤኒ ፓወር ብሎክ ኩድ ትሪትን ዴር ኦን ሶቨርኒቲ ከአንደኛው ቅድም ያልኳችሁ ማለት ነው፣ ከአሜሪካ ከካፒታሊስቶች ጋር ስንሆን ራሽያ ሌላ ተቃዋሚ ታስነሳባቸዋለች ኮሚኒስቶች ከኮሚኒስቶች ጋር ሲሆን አሜሪካ ሌላ ታስነሳባቸዋለች። ከዚህ ለመዳን ነው ከዚህ ትሬት ለመዳን ነው። ሁለተኛው ደግሞ ከሁለቱም ጥቅም ለማግኘት ነው ጥቅም ለማግኘት ነው ማለት ነው። ኮመን አይዲ ያላቸው የጋራ የሆነ አቋማቸው ይሄ ነው። ዲማንዲንግ ኢኮኖሚክ ኤንድ ቴክኒካል አሲስታንስ ከሁለቱም የኢኮኖሚክ እና ቴክኒካል አሲስታንስ ወይም እርዳታ ይፈልጋሉ፣ ከአሜሪካም ከዩኤስኤስአር። ሌላኛው ሪላክሲንግ ዘ ኢስት ዌስት ቴንሽን አለም በምስራቅና ምዕራብ በሚል ብሎክ ተከፍሎ ነበር። ያ ሪላክስ እንዲሆን ነው ያ ሪላክስ እንዲሆን ነው ማለት ነው። አንደኛው አንቲ ኮሎኒያሊዝም ኮሎኒያሊዝምን አይደግፉም። ሌላኛው ዳይ ቢኬም ኮንስቲቱት ሲዘብል ግሮፕስ ኢን ደ ዩኤን ኢን ደ ናይንቲን ሲክስቲ፣ ዩናይትድ ኔሽን የኮሚኒስት ብሎክ እና የካፒታሊስት ብሎክ ተከፍሏል። እነዚህ ደግሞ ኒውትራል አንድ ሌላ ጠንካራ ግሩፕ ሶስተኛ ግሩፕ እንዲፈጥሩ አስችሏቸዋል ማለት ነው። ሌላው ሲንስ ዘ ሪላክሴሽን ኦፍ ቴንሽን ቢትዊን ዘ ብሎክስ ኢን ዘ 1980ስ ኒውትራሊዝም ሃዝ ሎስት ኢትስ ኢንፍሉዌንስ ከ1989 በተለይ በኋላ ይሄ ኒውትራሊዝም የሚለው እንትን ኢንፍሉዌንሱን ወይም ተጽዕኖ ፈጣሪነቱን አጥቷል ማለት ነው። ምክንያቱም ኮልድ ዋር ኢንድድ ሆኗል። ኮልድ ዋር ኢንድድ ሆኗል። ዛሬ ያቀረብኩላችሁ እንግዲህ የ

በሚቀጥለው ደግሞ ጥያቄዎችን እንሰራለን። ታንክስ ፎር ዩር ሊስኒንግ ኮሜንት አትርሱ። ሰብስክራይብም አታ አድርጉልኝ። አይታችሁ አትለፉ። ሰላም ደሩ። አመሰግናለሁ።